ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትሮፍ ይበልልኝ። እንሻ አላህ እንዴት ናችሁልኝ? እንዴት ናችሁ? ስራ እንዴት አርጎ ይዟችኋል? ከኛ ጋር አልሐምዱሊላህ የረብል አለሚን። የረመዷን ስራ እንዴት አርጎ ይዟችኋል? ቅመሞች ይ አላህ ይገዘን አላህ ይገዛችሁ አብሽሩልኝ። እንግዲህ ረመዷን ማሻ አላህ እየነጎዴ ነው ወጣ። ይሄ ሰዓቱ እየሄደ ነው፣ ቀኑ እየሄደ ነው። እንግዲህ ሰባተኛውን ያዝን ማለት ነው። ለአብሽሩ በርቱልኝ ይላለሁ። መጥቻለሁ ዛሬም ኢንሻአላህ በቪዲዮ ቪዲዮውን በላይክ በሼር ጀምሩት። አህባቢ ለምታደርጉልኝ ብርታትና ድጋፍ ከልባ አመሰግናለሁ። ጀዛኩሙላ ወን ኸይረን ለአላህ እወዳችኋለሁ። አላህ ይጠብቃችሁ። ፍቅር፣ አንድነት፣ ሰላምን ለሀገራችን እያልኩ ዛሬ ደግሞ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ታሪክ ክፍል አንድ በሚለው መጥቻለሁ ማለት ነኝ። ወዶች የጀግና እንስቶች ተምሳሌት የእህቶቻችን ሞዴሊስቶች የነቢዩ ሰለላሁ ዐለይሂ ወሰለም ባለቤቶች ድንቅ ታሪክ ኸዲጃ ብንት ኸወይሊድ ኸወይሊድ ረዲላሁ አንሃ። ኸዲጃ ረዲላሁ አንሃ በወቅቱ በነበረው ማህበረሰብ ትልቅ ክብርና ዝና ከሚሰጠው ቤተሰብ የወጣት ሴት ነበረች። አባቷ ኸወይሊድ በአንድ ወር በአንድ የጦር መሪዎች መካከል የሚጠቀስ ነበር። ኸዲጃ ረዲላሁ አንሃ አውራት ይኖር የነበረው ቱጃር የትዳር ጓደኛዋ ከፍተኛ ሀብት ትቶላት ነበር። በወቅቱ በታማኝነቱና በእውነተኛነቱ የሚታወቅ አንድ ሰው በአቅራቢያዋ ይኖር ነበር። ይህ ሰው ሙሐመድ ሰለላሁ ዓለይሂ ወሰለም ናቸው። ኸዲጃ እኚህ ሰው ይህ ሰው ሙሐመድ ስለ ላ ወሰለም ናቸው። ኸዲጃ እኝህ ሰው የተወሰነውን ሀብቷን ኃላፊነት በመውሰድ ወደ ሶሪያ እየተመላለሱ የንግድ ተግባር እያከናወኑ ወከሎቻቸው እንዳከናወኑ ወከሎቻቸው እርሳቸውም። ኸዲጃ በሰውየው ውጤታማ ስራ ከሚገባው በላይ በመርካት ትደሰታለች። ሙሐመድ ሰለላሁ አለይሂ ወሰለም ባሳዩት የስራ ትጋትና ታማኝነት የተነሳም ኸዲጃ ከራሳቸው ጋር ልዩ ቁርኝነት እንድኖራት ተመኘች። በርካታ የተከበሩ የቁረሽ ሰዎች በተደጋጋሚ ለጋ ብቻ ጠይቀዋት ፈቃደኛ ሳትሆን የቆየች ቢሆንም ሙሐመድ ሰለላሁ አለይሂ ወሰለም ግን ልቧ ውስጥ ዘልቀው ገቡ እናም ምንም ላታቅማማ የትዳር ጥያቄ አቀረበችላቸው። የሙሐመድ ሰለ ላሁ ዐለይሂ ወሰለም አጎታቸው አቡጣሊብን ለጋብቻ እውቅናቸውን ቸሩ። ሙሐመድ ሰለ ላሁ ዐለይሂ ወሰለም ኸዲጃም በጋብቻ ተሳሰሩ። በዚህ ወቅት የሙሐመድ ሰለ ላሁ ዐለይሂ ወሰለም እድሜ 25 ሲሆን የኸዲጃ ደግሞ አርባ አመት ነበር። እናታችን ኸዲጃ ረዲየላሁ ዐንሃ ሁለት ጊዜ አግብተው የፈቱና የሶስት ልጆች እናት ነበሩ። ረሱል ሰለላሁ ወሰለም የጋብቻ ጋብቻ ሲፈጽሙ የመጀመሪያ ነበር። ሁለቱ ሰዎች ለ25 አመታት የደስታ ህይወትን አብረው አሳልፈዋል። ስድስት ልጆችን አፍርተዋል። ቋሲም የሚባለው የመጀመሪያው ልጃቸው ሲሆን ገና በተወለደ በሁለተኛ አመቱ ነበር የሞተው። ቆይቶ የተወለደውም አብዱላህ የተባለ ሌላው ልጃቸው ነው። እሱም ገና በጨቅላ እድሜው አለፈ። ያም ሆኖ ኸዲጃና መሐመድ ሰለላሁ ዐለይሂ ወሰለም አብረዋቸው በህይወት የዘለቁ አራት ሴት ልጆችን አፍርተው አፍርተዋል እነሱም ዜነብ፣ ሩቅያ፣ ኡሙ ኩልሱም እና ፋጡማ ነበሩ። ረሱል ሰላ ለ ወሰለም ጅብሪል ዓለይሂ ሰላም ለመጀመሪያ ጊዜ ወሕይ ይዞ የመጣ ጊዜ ከፍተኛ ፍርሃትና ጭንቀት ላይ ነበሩ። ሚስቶቻቸው ኸዲጃ ረዲላሁ አንሀ እንዲህ ብለው አጽናኗቸው። ምንም አይነት ጭንቀት ሊገባ አይገባም። የኸዲጃ ነፍስ በበላይነት የሚቆጣጠረው አምላክ እምል አለው የአላህ መልእክተኛ ነቢይ ተደርገ ለዚህ ህዝብ ስትላክ አልቀረም ሳትላክ አልቀርህም አንተ መልካም ስብእናን የተላበስክ ለቤተሰብህ ጥሩ በቃልህ የምታድር እውነተኛና ዘውትር ለተቸገሩ ሰዎች የምትደርስ ለጋስ ሰው በመሆንህ አላህ በምንም መንገድ አያሳፍርህም በማለት አጽናኗቸው ኸዲጃ ረዲላሁ አንሃ በተለመዱ በስልሳኛው አመት ሞቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለ25 አመታት በፍቅር አብረዋቸው በኖሩ በኖሯቸው ሚስታቸው ኸዲጃ ሞት ትልቅ ሀዘን ላይ ወደቁ። ኸዲጃ ህይወቷ እስካለፈችበት ጊዜ ድረስ ያላትን አቅም ሁሉ በማሟጠጥ ባሏን ደግፋለች። እስልምናን በህዝብ ፊት ይፋ ያደረገች ጀግና ሴትም ነበረች። አቡ ሁረይራ ራዲያላሁ አንሃ በሀዲሳቸው ኸዲጃ ረዲየላሁ ዐንሃ በህይወት በነበረችበት አንድ ቀን ጅብሪል ዐለይሂ ሰላም ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት የሚከተለው መናገሩን ዘግበዋል። አንተ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ኸዲጃ የሚበላና የሚጠጣ ነገር ይዘ ይዛለ ወደ አንተ በመምጣት ላይ ናት። አንተ ዘንድ ስትደርስ ከአላህና ከእኔ መላይካው ጅብሪል ሰላምታ የተላከላት መሆኑን ንገራት። ጀነት ውስጥም አንዳች ረብሻና ድካም የሌለበት እንዲሁም በጌጥ ያቆጠቆጠ ቤተ መንግስት የተዘጋጀላት መሆኑን አበስራት። ሀውለት የተባለች አንድ ዘመዳቸው ነቢዩ መሀመድ ሰለላሁ ወሰለም ዘንድ በመምጣት ቤታቸው በሚያሳዝን ሁኔታ ጠባቂ ከማጣቱን በላይ ልጆቻቸው እናት እንደሚያስፈልጋቸው ታሳስባቸዋለች። ነብዩ ሰለላሁ ዐለይሂ ወሰለም ግን ታዲያ ኸዲጃን ልትተካ የምትችል ሴት ማግኘት ይቻላል የሚል ጥያቄን ያቀርባሉ። ዘመዳቸውም የአቡበክር ስዲቅ ልጅ አኢሻ እንዳለች ትናገራለች። ነብዩም አይሻ ገና ህፃን መሆኗን ይናገራሉ። በዚህ ወቅት ነብዩ ሰለላሁ ዐለይሂ ወሰለም አምሳ ሶስት አመታቸው ሲሆናቸው አኢሻ ግን የሰባት ዓመት ህፃን ነበረች። ሆኖም መፍትሄ የማታጣው ሀውለት ግን ሰውዲያ የምትባለው ሴት ሚስታቸው እንድትሆን ሀሳብ ታቀርባለች። ሰውዲያ ብንት ዘሙአህ ረዲየላሁ ዐንሃ ነቢዩ ሙሐመድ ሶለላሁ ዐለይሂ ወሰለም ከልባቸው የሚወዷትና የሚያከብሯት የመጀመሪያ ሚስታቸው ኸዲጃ በሞት ስትለያቸው ቤታቸው ሰው የሚኖር የሚኖርበት እስኪ የማይኖርበት እስከሚመስል ድረስ ባዶነት አጥልቶበት ነበር። ይህን የተገነዘበችው ዘመዳቸው ሐውለትም የቀዘቀዘው ቤታቸው በድጋሜ ሕይወት እንዲዘራበት ለልጆቻቸው እናት እንድትሆን ሰውዲያ የምትባለ ሴትን አጨችላቸው። የዘሞ የዘሞ ልጅ የሆነችው ሰውዲያ ወደ ሀበሻ ምድር ከተወሰዱት ሙስሊም የመጀመሪያዋ ሴት ነበረች። ባሏ በመሞቱ በመሞቱ የምትኖር በአረጋዊ አባቷ ዘንድ ነበር። እድሜዋ 55 የነበረና የስድስት ልጆች እናት ነበረች። ሰውዲያ ረዘም ያለች ወፍራም እና ብዙ የሚያስብ መልክ የሚስብ መልክ የሌላት ሴት ነበረች። ሰውዲያ ነብዩ ሰለላሁ ዐለይሂ ወሰለም እና መላው የቤተሰብ አባላትን በአግባቡ መንከባከብ የምትችል ትክክለኛ ምርጫ ነበረች። ነቢዩም ዘመዳቸው ሀሳብ ተስማሙ። ጉዳዩም ዙሪያ ከራሷ ከሰውዲያና ከአቡበክር ጋራ እንድትመክርበት ሀውለትን ላኳት። ሀውለትም በቀጥታ ወደ ሰውዲያ ዘንድ በማምራት ነቢዩ ስላ ላ ሰለም መላኳን ነገረቻት። ሰውዲያም በውስጧ የተፈጠረውን የደስታ ስሜት ለመቆጣጠር እየሞከረች ፈቃደኛ መሆኗን በሙሉ ልብ ገለጸችላት። ይህንንም ለአባቷ ለዘሙአህ እንድታሳውቅ ለሀውለት ነገረቻት። ሀውለትም ወደ ሰውዲ አባት ዘንድ በመሄድ የአብዱልሙጣሊብን ልጅ የሆነውን የአብዱላህ ልጅ ሙሀመድ ልጆች ሆን ሰውዲያን ለጋብቻ እንዲጠይቀወት ልኮኝ ነው የመጣሁት በማለት ተናገረች። አረጋው የሰውዳ አባት በደስታ ፈንጥዘው ሰውዳን በማስጠሯት ይህች ሴት የአብደል ሙጣሊብ ልጅ የሆነውን የአብደላህ ልጅ ሙሐመድ ለካውለት ነው የመጣችው ለካውት ነው የመጣችው ነቢዩ መሐመድ ሰለላሁ ዐለይሂ ሰለም! ወሰለም አንቺን የሚስትነት። የሚ በሚስትነት እንዲሰጣቸው ጠይቀዋል። ይህ የተቀደሰ ነገር ነው። ለነቢዩ ሙሐመድ ሰለ ላሁ ወሰለም ብድርሽ ፍቃደኛ ነሽ ብድርሽ ፍቃደኛ ነሽ በማለት ጠይቋት፣ ሰውዳ ፍቃደኛ መሆኗን ሀውለት ነገረቻት። ሰውዳ ከነቢዩ ሰለ ላሁ ወሰለም ጋር በትዳር መተሳሰሯን። እንዴ ታላቅ ክብር በመቁጠር ጀመር ነበር፣ ፈቃደኝነቷን የገለጸችውም ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት በመግባትም ቤተሰቡን ማስተዳደር ጀመረች። ነብዩ ሰለላሁ ዐለይሂ ወሰለም ወጣትም ቆንጆም ያልሆነችንና ባሏ የሞተባትን ሴት ለትዳር መምረታቸው መካ ውስጥ እግራሞትን ፈጠረ። የሰ ያስገረማቸው ደግሞ ረሱል ሰለላሁ ዐለይሂ ወሰለም በጣም ቆንጆ ነበሩ። እንደገናም ስንት ቆንጆ ቆንጆ ልጅ አገረዶች እያሉ አሮጊት ማግባታቸው ነው። በዛ ላይ ነቢይ በመሆናቸው ማንም ወላጅ ልጁን ሊሰጣቸው አያቅማማም ነበር። የኢስላም ጠላቶች እንዲያወሩት ያገባቸው ለስጋዊ ስሜት ቢሆን ኑሮ አንቺ አሮጊት ምን ታደርግ ይቻ አሮጊት ምን ታደርግላቸው ነበር። የዚህችን ሴት ሊያገባት የፈለጉት ቤተሰቦቿ ሙስሊም ስላልነበሩ ወደ ኩፋር እንዳትሄድ እንደገና በባሏ ሞት እንዳታዝም በማሰብ ነው። አይደለም አሁን ባለንበት ዘመን ወደፊትም እንደ ዝርቆ የሚያስብ ይኖራል ብዬ አላስብም። ፊዳካ አቢ ወኡሚ ወረሱል ላህ ያ ረሱል ላህ እናቴም አባቴም መስዋዕት የሆንልዎት ያ ሐቢብ ላህ ሰውዳ እድሜያቸው ወደ ስልሳ አካባቢ ሲደርስ ለረሱል ሰለላሁ ወሰለም እንዲህ ብላ ሀሳብ አቀረበች። እኔ እንደምታይኝ አርጅቻለሁ፣ እኔ እንድትፈታኝ አልፈልግም፤ ምክንያቱም የጀነት ሚስትህ መሆን ስለምፈልግ ነገር ግን ከህፃንነቷ ጀምሮ የምትቀርባትን አይሻን እንዲያገቡ የምትፈቅድ መሆኗን ለረሱል ሰለላሁ ወሰለም ነገረቻቸው። እሺ፣ እኔ ውዶች አመሰግናለሁ። ጀዛኩምላህ ወከይረን የዛሬ ዛሬ ቪዲዮ እንግድፍ ይሄን ይመስላል። ቪዲዮውን ላይክ፣ ሼር በማድረግ አብረን በረታታ እላለሁኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ኡሜ ደጌ ክብረናት ማረጌ ኡሜ ሽታ